ባንዳነት ወይም ትሪዝነስ የምትለውን ነገር ስትናገር መጀመሪያ ፔትሪዮቲዝም የሚባለው ወይም ሀገር ወዳድ ወይም ሀገራዊ ወይም አርበኛ የምንለው መኖር አለበት። ሀገር ወዳድ የሚለው ኮንትራስት በሌለበት በባንዳነት ወይም ትሪዝነስ የሚባለው ነገር የለም። ስለዚህ ሀገር ደግሞ ምንድን ናት ስንል ሀገር ዝም ብሎ ስም ብቻ አይደለም፣ ወይም ባንዲራ ሰንደቅ ብቻ አይደለም። ሀገርን ኮንስቲቲዩት የሚያደርገው የራሱ የሆነ የድንበር የተከበረ ድንበር ያስፈልገዋል። ሶቨሬን ቴሪቶሪ ያስፈልገዋል። አንድ አብሮ የሚኖር ሕዝብ ያስፈልገዋል። የጋራ ሕዝብ መንግስት ያስፈልገዋል። የአንድ ሀገር ሉዓላዊነት ውስጥ አብሮ የሚካተተው ሀገር የሚያስብለው መንግስት በሌሎች የማይገዛ ነጻ መንግስት ሲኖረው ማለት ነው። ሶቨሬን ስቴት ሲኖረው ነው። እና ገቨርንመንቱን መዋጋት የለብንም። ዘላለም ይንገስ እንበል ሺህ ዓመት ይንገስ ንጉስ አይከሰስ ሰማይ አይታረስ ማለት አይደለም። ይሄ ግን ገቨርን የሚያደርጉ ነገሮች አሉ፣ ዴሊኔሽናል የሚለዩን ነገሮች አሉ። ለምሳሌ የፖለቲካ ጥያቄዎች ምንድን ናቸው? እንዴት ይቀርባሉ? የሚለውን ነገር ስናይ ቅድም አፈወርቅ ያነሳው የነበረው ለማንኛውም ነገር የትንፍጭው ዱቄቱን አምጩ የሚለው ማለት ነው ምንም ባደርግ ሀገርንም ብከዳ የፈለግኩትን ጉዳት ባደርስ ያዋጣል የሚለው አካሄድ ትክክለኛ አካሄድ አይደለም። የሚነሳውም ደግሞ ከዴፊኒሽኑ ነው። አሁን አፈወርቅ ብሏል፣ ዘሪሁን ብሏል እና አንስተ መለጠፍ ነው ዝም ብለህ አንደኛ አላማ አንስተው መለጠፍ የሚሰራበት የገላይን ባንዳ ነው። የገላይን ባንዳ ነው የሚባልበት ምክንያት ቃሉን ራሱን ለማርከስ ከሚደረግ ፍላጎት ነው። ራሱ ባንዳ የሆነ ሰው ሰውን ሁሉ ዞሮ ባንዳ ሲል የቃሉ ፓንች ጥንካሬው እንዲቀንስለት ዋተር ዳውን የማድረግ ወይም ደግሞ ውሃ የመቀላቀል የማርከስ ስራ ስለሆነ እሱ ባንዳነት ውስጥ የሚሳተፉ አካላት ያውቁታል እና ሄደው ሁሉንም ሌብል ያደርጋሉ ባንዳ ብሎ ለማጥራት እንዲያስቸግር ማለት ነው። ትክክለኛው ባንዳነት የሚባለው ስራ ግን በጣም ከባድ ቃል ነው። በነገራችን ላይ በቅጣትም በህግም ደረጃ በሞራል ዝቅታው ከፍተኛ ስለሆነ እስከ ሞት ፍርድ ድረስ የሚያስቀጠው በብዙ ሀገራት ይሄ ወንጀል ነው እና ሀገርን የመክዳት ወንጀል የሚባለው የሀገር ጥቅም ላይ አንተ ሳትመረጥ ባለቤት ሳትሆን ባለስልጣን ሳትሆን መንግስት ሳትሆን የፖለቲካ ፍላጎትህን ለማሳካት የሀገር ጥቅም ላይ ከሌሎች የሀገርህን ጉዳት ከሚፈልጉ አካላት ጋር ለመስራት ፈቃደኛ መሆን ማለት ነው። የመንግስትን ሶቨሬኒቲ መጣረስ ማለት ነው። ቢኮዝ ሀገር የሚለው ነገር ዝም ብሎ መሬት ወይም ህዝብ ብቻ አይደለም። መንግስትም ያስፈልጋል። ሶቨሬን ስቴት ያስፈልጋል። ጋቨርንመንት ያስፈልጋል እና መንግስት ሶቨሬን ስቴት በጣም ዲቴል የሆነው ነገር ውስጥ ኢንትሪኬሲ ውስጥ አንገባም። እኛ ሀገር ያለው ችግር ሁለት ነው። በአጭሩ ማስቀምጬ እንዳልፍ በአንድ ሁለት ደቂቃ ውስጥ አንደኛ ይህንን አርበኝነትን ወይም ሀገር ወዳድነት የሚባለውን ነገር ለመገንባት እድሉን አላገኝም። ብዙ ጉዳቶች ደርሰውብናል። ወደኋላ የተመለሱ ሪግሬስ ያደረጉ ሂደቶች አሉን በታሪክ ውስጥ ሰው የፈለገው ሰው ተነስቶ ኢትዮጵያ ላይ እንደዚህ የሚሆንባት ኢትዮጵያ ለእኔ አገር ያደለችን ብሎ ሲናገር ተው አትልም ማለት የማንችልበት ብሔር ላይ ቤዝድ ያደረጉ ማንነት ላይ ቤዝድ ያደረጉ ትግሎች ከዛም በፊት የነበሩ ነገሮች የፈጠሩብን ችግር አለ። ሶ ይሄንን ሳናርቅና የጋራ ስምምነት እኔ አሁን የምኖርበት ሀገር አሜሪካ ሕገ መንግስቱ እንደ ፈጣሪ ከፈጣሪ ቀጥሎ እንግዲህ ሕገ መንግስቱ ነው የሚወደደው የሚፈራው የሚከበረው ስትምልም ለእሱ ሞትለት አለው ብለህ ነው የምትምለው እና ችግር ያለበት ሀያ ምናምን ጊዜ አሜንድ የተደረገ ህገ መንግስት ነው ተመልሶ የታረመ ግን ሞትለት አለው ነፍሴ እንሰጥለት አለው ይላል ሰው ሰው ልጆቹን በ18 በ19 ዓመታቸው ፈረንጆች ልከው ሄደው ይሙት ይህን ህገ መንግስት ለማስከበር ይላል ሀገርን እንደ ሀገር የሚያጸና የጋራ የሆነ የገበራዊነት ማስከበር የሚችል ኮሌክቲቭ ሪፕሬዘንቴሽን ስለሚሰማቸው የጋራ ትርክት ስለገነቡ ማለት ነው። እና የጋራ ትርክት መገንባት ስላልቻልን የፈለገው ሰው የፈለገውን ታርጋ ለጥፎበት በሚገርም ሁኔታ አሁን ለአንድ ሕዝብ እኔ የኦሮሞ ተወላጅ ነኝ ወይም አንድ የአማራ ተወላጅ ለህዝቤ ይሄንና ይሄን አደርጋለሁ የሚለውን ሰበብ መፍጠር እስከቻለ ድረስ ምንም የሞራል ቤሪየር በሌለው ሁኔታ በንግግር በተግባር ከሌሎች አካላት ጋር መቆም ብቻ ሳይሆን እንደፈለገ አድርጎ አክት ማድረግ መናገር አሁን ደግሞ ሚዲያም ላይ ተጀምሯልና ይህን ዝቅ ያለን በህግ ደረጃ ራሱ በሞራሉ ዝቅ ያለ ሰው ከመግደልና አስገድዶ ከመድፈር ከብዙ ነገር የበለጠ ቫሉ የሚሰጠው ቅጣት የሚሰጠውን ነገር እንደወደደ ከሰይጣንም ጋር ቢሆን እሰራለሁ ተብሎ ሚዲያ ላይ የሚነገርበት ዘመን የደረስ ነው። የጋራ ትርክታችን ላይ ለመስራት ስላልቻልን ሀገር አፍራሽ የሆነ አዲቱድ እናካሄድ ስለነበረ ነ እሱን ሪቨርስ ለማድረግ የሚሰራለ ሌላኛው ቀጠናው ላይ እየተለመደ። በባብል መንደብ እና በዚህ በቀይ ባህር አካባቢ ካለው ከጎልፍ ኦፍ ኢደን ጋር ተያይዞ ያለው በጣም የዓለም ሁሉ ትኩረት ያለበት ቀጠና ስለሆነ ፕሮክሲ ወር ወይም የውክልና ጦርነት የገበያው አይነት ነው። በጣም የተለመደ ነው። አቅራቢያው ያሉም ከሩቅም ያሉ ያዋጉማል፣ ያጫርታሉ እና የዛ ልምድ ለረጅም ዘመናት የኖረበት ስለሆነ ይሄ እነኚህ ሁለቱ ናቸው። ገበያውን በጣም ሰፊ ያደርገዋል ማለት ነው። ገዢውም ብዙ ነው።